አቤት ሮሚ ባለ ሀብት እኮ ከባድ ነው አንገትሽ ላይ ይሄንም ያለ ወርቅ አድርገሽ ያለው ማማ የለው መደበሩ ምላኪ አያችሁ ግን ያለው ላይ ያለ ቅብራ ብላ እኮ ነው ይሄ ወርቅ ለብሳ ጎምለል ብላ እኔ እኮ ያስቸገሩኝ እኮ የሰው ፍቅር አለ እኮ ችግር የለም የሰው ፍቅር ካለሽ እንኳን ወርቅ ዳይመንድ ድረሽ ብትሄጂ ማንም ምንም አይነት ቢሮ ምን አደረኩሽኝ? ዳይመንድ የገዛው ቀንማ፣ በየቤት ያከታትሎ መጥቶ ማጅራቴን ነው የሚደፉኝ። ዳይመንድ ዳይመንድ በዳይመንድ የሆንኩ ቀን ማጅራቴን ተደራጅተው እጃቸው ለመንግስት ለመስጠት አስበው ነው መጥቶ ማጅራቴን የሚደፉኝ። ምን ነው ሮምዬ፣ ጠላት ልታበዢብኝ ነው እንዴ ሮምዬ? የመጀመሪያ የዩቲዩብ ደሞዜ ሳጌ ቆንጆ ቆንጆ ሽሮ በርበሬ ከአንቺ እገዛለሁ። አመሰግናል። ዩቱብ ከፈትሽ እንዴ? ለዛ ነው ዩቱብ ላይ በአንቺ ነጮች ናቸው የሚከፍለው። ያምን አገባል ነው ሮሚዬ፣ ተጠቃቅመን ይለፍልን እናልፋለን። ተያይዘን እኛ እንደሌለው አይደለም፣ እናልፋለን። ስንት ሰው ሰብስክራይብ እንዳደርገኝ ጠቅያለሽ ሮሚዬ? ሰባት ሺ ሁለት መቶ ሰዎች እሳይ ወዲ ግድም ዓለም አትገቡም፣ እናንተ ፍልተር የለውም አትገቡም ሲል ገንዘብ ያዳፍራል በሚል ተነሳስቼ ተነሳሰቼ ገበያውም ልምሳል ቶሎ ሳብዬ ዘልዬ ላይ ገብቼ ልሻለሁ። አንዳንዴ ዶላሩ ያስገባሻል፣ ዝም ብለሽ ማለት ባትፈልጊ ራሱ ያስገባሻል። እንገባለን እንገባለን ችግር የለም። ገባ ሮም የቀረሽ እኛማ ገባረ እገባለሁ ሮምዬ፣ እኛ ጋ መጎለን ምን እንደምናረግ እየተነጋገርን ዩቲዩባችን ላይ ፈቅለን ገባሽ። እኛ ቬታችንን እየነዳን በቬት ለምን አንገባም? ላይፍ ገባሽ። እየተነጋገርን ቬታችንን እየነዳን ላይፍ ላይ እንገባለን። ሮሚ ግን ሮምዬ፣ ደሞ በአንድ ነገር እንስማማ። ይሄ የዩቲዩብ ደንቡ ነው፣ ባትፈልጊውም ምንሽም ባይፈቅድ ግን ግዴታ ማድረግ አለብን። በውስጥ እንዋወላለን፣ ሮሚ ቤታ ሰላም እንበል። ሶስተኛ ሰው ያስፈልገናል፣ አስታርቁን እንላለን። ሶስተኛ ሰው አሁን ግን ለጊዜው አንድ እኮ ጥርስ ጥርስ ብበጉ ስላለ ሲያልቅብን፣ ሰው ሲያልቅ፣ ወሬ ሲጠፋ፣ ሁ ሰው ሲያልቃል። ለአንዳንድ ሰዎች የተነሱብኝ ሰሞኑን፣ ሰው ሲያልቅ ሮምዬ፣ ሁለታችን እንበጣበጣለን፣ እንጣላለን።

እንዴ ነው የምናደርገው? እንዴ ነው ከበኋላ? ወይ ጌታ ወይ እስከ ዛሬ ሮሚ ምን አይነት አጠፋሪስ ምን አይነት ጅንጅብል ጨፍጭፎ አይናችን ላይ ቢጨምሩ ነው የታወር ነው ወይ ማንም ሰገጤቱ ባዮ ሰርፕራይዝ አደረገችኝ። ቴንክዩ ቤታዬ ሲስተር የመይሰው እኔ ሮሚዬ ደግሞ እኔ ሮሚዬ ደግሞ አረ ሮምዬ ብድር መመለስሽ ነው እንዴ? ረ ይደብራል ብዬ ሽቶ ክፍት አድርጌ፣ ቴንኪዩ ሮሚዬ። ሽቶ እንደምወድ ታውቂያለሽ። ሽቶ ልካለኝ ብዬ ያለኝን ሽቶ እንትን ከእኔ አልጥ ናቸው እስከነ ገዛየሚት የፈለግሹን አለ የተባለ ሽቶ ልክልሻለሁ። እናላካለ ምን ችግር አለ። በሀሳብ ነው ሮሚዬ፣ በሀሳብ በሀሳብ እኮ ነው። አሁን እንዴ የእውነት የላኩ ግን ሮሚዬ ሮሚዬ ሲመጣ ሲመጣ ጥግብ ስንል ግን የእውነት እንላላካለን። አዎ ሳቢ ሲመጣማ የእውነት እንላላካለን። አመድ አመድ ዋን እንመለክብሽ ሮምዬ። አዎ አስባችሁታልን። ናርማል አንድ እመጣለሁ ሁሉ ልመጣ ነው። ኤርፖርት ላይ ምን ላይ እያልኩኝ ፕሌን ውስጥ ምናምን እለቃለሁ። መጣው እላለሁ። ከዛም ላለን መሀል ላይ ትራንዚት ላይ ሌላ ሰዎች አግኝታ ሄደች እንባባላለን። ልትመጣ ስትል ሄደች። እረ ከፈለግንም ሮሚ በጣም ተነፋፍቀን ስለተገናኘች ስልካችን ሁሉ ትዝ አላለንም። ወርውረን ነው ነበረ። አልተነሳንም። አልቆ አልተነሳን። ቀላል። አሁን ሮሚዬ እችን ይዘን እኮ ማለት ነው እኛ የቀረነው እኮ ዩቲዩብ ላይ እችን ይዘን ሄደን አውርተን አንድ ሰዓት ሮሚ ካወራ እራሱ በቂ ነው። አንድ ሰዓት ራሱ በቂ ነው ከችነ ይችን ለማድረግ የእውነት ላሽ እኮ መባባል ይቻላል። እግዚአብሔርን ሮሚ ግን ገንዘብ ባለጌ ነው ግን ውይ እናቴ፣ ቱን ጋይስ እንደ ገንዘብ ግን ባለጌ ነገር የለም። ገንዘብ ያሳስጠላል በጣም ንዘብ ቤተሰባችን ሁሉ ነው እንድትናገሩ የሚያደርጋቸው። እንደ ገንዘብ መጥፎ ነገር የለም ሮምዬ ሮሚዬ ገንዘብ መጥፎ ቢሆን ሲመጣ ግን ይጠቅማል ሮምዬ። ከዚህ በኋላ ቤተሰብ ምግብ ልንበላ ነው እንውጣት፣ ያይዘን ምን ሞክረው ምግብ አለ ሮሚ ቤተሰብ ሻፒንግ ሻፕ ምናደረግነው ምናምኑ ሄድ ሆነ ህይወቴ። ሮሚ መኪና ልነዳህ ነው። አያችሁ መኪና እየነዳው ነው። በቃ እንዲህ ነው ምላው፣ ይሄንን ነው ምላችሁ። ወደዳቸው እየሰሩቻችሁን ታዩኛላችሁ። ከዚ በላያቸው ላይ ሮሚ አገባለሁ። በሰርግ ቅውጥ ያለሰ ባልየው ማይታይ ፊቱ ይሸፈናል። የኔን የሰርጉን ኦንላይን ካርድ ቤተሰቦችን ሁሉም እንዲገዛኝ ታስተባብሪያለሽ። በአሁን በቅርብ ይለቀቃል፣ ኦንላይን የሰርጌ መግቢያ ካርድ እጃችንናል። እንዲህ ነው ህይወት የሚገፋው ሮሚዬ። ቁጭ ብዬ ለካ ለካ ሰው እንዲህ እየገፋ ያለው ግን ሮሚዬ ምግብ ምናምን እንበላለን፣ እንጠጣለን፣ እንበላለን። ቡና ምናምን የተለቀለ ሮሚ ወይ አይሆንም። ሮሚ ከበላ ስናክ ነገር እንደዚህ ታይቶ እዛው የቀዩ ዝም

እንዲሰሙ ሮሚ እንዲሰሙ፣ ጠላት እንዲሰማ ድምፅ ይወጣዋል። ይሄ ነው ኑሯችን እኔ እና ሮማን ነው ብላች አቤግ ይሄ ነው ሮማና ይኔ ኑሮ የሚሆነው እንዲህ ነው። ሰው እኔ እኮ አሁን ገባኝ ኮሮሚ አሁን እኮ ገባኝ ኮሮሚ በእውነት አሁን ገባኝ። እንደጋታዩ እንደ ማተር ማት ዩቱባችን ቢጠርብን ለሴጋው ግን ፎጊቭ የለም ይቺ ቃላችን አንቺ ነሽ የምትቀበይው አንቺ ተቀብለሽ እኔ መጨረሻ ላይ ነው የምት ሮሚ ሮሚ አለምን ሮሚ እያይቼሽ አለው የሆነ ቦታ ተያይተን አለ ተያይዘን አለ ሮሚ የሆነ ቦታ ከዛሬ ሶስት ቀን በፊት ይዤሻለው ሮሚ አጨክኝም አንቺ እኔ ጨክኛለሁ ቁርጫለሁ ከዚህ ስ ቀርኩስ ቤታየው ካገኘሽ እንግዲህ ኧረ ተይ ሮሚ ባለፈው ባለፈው ብርጅስቶን እና ዝናሽ ተጣልተው በመኪና በጭንቅላት ሄድ በሻቦላ ረዱኝ ብላ ተናግራ በሶስተኛው ቀን ያሉ የተለቃቀሱ ተጣረቁ ነ ዝም አልኩኝ። እነሱ አሁን ደግሞ አንቺ እንዲ ታይሮሚ ታይሮሚ ታይሮሚ ታየው። እኔ ማልደራደርባትን ጠርቼልሻለሁ። ለምን እንዳልኩሽ ልንገርሻ። ሮሚ ይዤሻለሁ ያልኩሽ ቤት ለዛሬ ሶስት ቀን በፊት

ምንም ሳላ አስፈቅዶ ደውሎ አለ። ኮመንት ውስጥ ይላል ሮማን ስለ ልጅሽ ላወራ ነው። መብት ነው። ዩቲዩብ ቲክቶክ ላይ የተወራ ወሬ ፈልስፋ ታወራ። አውራ አልኩት። ወስዶ እኔንም ልጄንም ሞለጨን። ከመሬት ተነስቶ ተጣላን ማለት ነው። ድጋሚ እንትና ቤት ፊራ ቤት ገብቶ እኔ እያለሁ ነው የመጣው እሱ እያለሁ የገባው ብቻ ነ እያለው ከፊራ ጋር ባለፈው የተጣላን ጊዜ አትጣሉ። እሱ እየደረሰብኝ ነው፣ ያልደረስኩበትም ልጄን ነክቶም ልጁን ሳነካ ተኩት። አሁን ድንጋሜ ከጂጂ ክያ ጋ ሆኖ ሲል ሰይ ሰው ተቆርጦ ላከልኝ። ይሄ ሰውዬ የዩቱቡ መጫወቻ ነው የሚፈልገው፣ ሰላም አይደለም ከኔ ጋር የሚፈልገው። ስለዚህ እኔ ዳን ከዚህ በኋላ ከእሱ ጋር በተአምር አይሆንም። የኔ የሱ ዩቱብ ማጫፈር አይደለውም። በቃ አቋማችን አቋም ነው። በቃ ውድ ተመልካቾቻችን በዛሬው ቀን ሮማ ተሰማ ቤታዮ ከእቴቴ ጋር ላንታይ ከታየን፣ ደግሞ በድንጋይ ቀጥቅጣችሁ አናታችንን ፈጥፍጡ ብለን ከቲክቶክ መንደር እንድታጠፉን ተደራይታችሁ፣ ከቲክቶክ መንደር እንድታጠፉን ፈቅደናል። ሮሚ ሮሚ ሮሚ ሮሚ ይሰማል ሴጋውን ላንታረቀ ቴቴን ላንታረቅ ቃል ገብተናል። እኔ ሮሚ አደርገዋለሁ። ለምን መሰለሽ? አንቺም ቆርጠሻል። ሁኔታሽ አይንሽ ያስታውቃል። ሌላ ጊዜ ቢሆን ነበር ፈገግ ነበር በቃ። የእኔ ቆንጆ ሮሚ ያምሮሻለ። ዛሬ በቃ እኔም ሮሚ እግዚአብሔርን ነው የምልሽ። እግዚአብሔር ምስክሬ ነው። እንኳን እሱን አይደለም

በራሱ መጥቶ በራሱ መንገድ መጥቶ ቢጣል ላይ ማለት ኖሩ የሚ እግዚአብሔርን ታረቀው ነበር። ምንም አይመስለኝም። በራሱ መንገድ ተጣልተም ቢሆን ለሰው ተጀርቦ ምናምን መጥቶ ስለሰደበኝ ነው ያቺ ነገር እኔ ከሆዴ ልትወጣ ያልቻለችው። እና ብዙ ይሄ የውሸት ወሬ ገብቶሻላ። የእውነትን ውሸትን ፋብሪኬት አድርጎ የውሸት ወሬ አለ። በከንዚ ልጅ አለ፣ ልጁ አንክድም። ይሄ ሁሉ ነገር ለምን አስፈልገ? እንዲህ ብሎ ስምሽን ያጠፋል እንድትጠይ ወይ ደግሞ የሆነ እንድትወድቅ ያደረገኝ ሰው ውድቀትሽን የተመኘ ሰው በጭራሽ ነ አንዳንድ ሰው ተነቋቅረሽ ተጣልተሽ ላሽላሽ የምትበባለ እሱ ግን ሰድቦኝ፣ እንደዚ አድርጎኝ፣ እኔ ውሻ አይደለሁም። እመቤቴ እንቦልከው አሁን ሁለት ት ጭሮ እግዚአብሔርን ከአመት እስከ አመት ነው የምልሽ። ለምን ቀኑ ዛሬም ሲሰድበኝ ነበር፣ ዛሬም በየቀኑ እየገባ የወጥቅመማ አርጎኛል፣ እየሰደበኝ ሄድበት ነው ምረው ፖሽ ፖሽ ምንም አይመለከተኝ። ሄድበት ይሳ ሰውም ይሰለችዋል። አንድ አይነት ወሬ ሲደርቅበት ትቶት ነው የሚሄደው። ገባሽ አይሰለችም። ችግር ምንድን ነው ነው የሚሉትኝ። አንቺ አስታርቀኝ እያለ ነበረ። ቤታን አብራችሁ ልትረግጡ ነው። ለእንትና እኮ ጠየቀኝ ሮሚ ልጁን ለምንሰደኝ ምናምን በውስጥ ውስጥ አዋራሻለሁ ምናምን እርቅ እኔ ወፍ የለችም የነካሁበትን ግን ሪዝን ነገ ተሙጋ ሄጄ ሮም ይፈልግሻለሁ ብሎ እንዲህ እንዲህ ሲለኝ እኔ አልነካሁበትም። አባቴን የነካው እሱ፣ ልጄን የነካው እሱ ገባሽ። አሁን እሱ ታርቆ ሌላ ታምር ሊፈጠ እኔ አልታረቀውም ከዚህ በኋላ ነገርኳቸው። ኢትዮጵያውያኖች አልታረቀውም። ማማት ነው አውቃለሁ፣ በሃይማኖቴ አይፈቅድም እግዚአብሔር አምላክ ነው። ነገር ግን ሁሉ ነገር ስት እኔ ሰው ነኝ፣ አምላክ አይደለሁም። አምላክ የሚችለውን መቻል አልችልም። እኔ እራሱ ነው ልጄን የነካው እራሱ ነው አባቴን የነካው። እኔ አልነካሁትም። ሳይነካ ቤተሰቦቼ ነክቼ እሱ ስነካ ለእሱ ጻድቅ፣ እኔ ሳልነካው ግን ለእሱ እንትን የሆነበት የለም። ያን እኔ ሳልነካው የነካኝን ነክቶኛል። ስለዚህ ለእሱ ጽርቅ፣ ለእኔ ትኩነን የሚሆንበት የለም። ማማት ነው እያላችሁ ለምጽፉ እኔ አልተሳደብኩም። ማማቸሩ፣ ቀባጥሩ ችግር የለም። እኔ ምን እንደማደርግ ጠንቅቄ አውቃለሁ። የራሴ የኔ ውድ እንዴት ነሽልኝ ሚብዬ እና የራሴን ነው የማረገው። የሰው ልጅ እኔ ኢትዮጵያ ውስጥ ገብቻለሁ። እግዚአብሔርን ነው ምላችሁ። ኢትዮጵያ ውስጥ ያለ ሰው ማንን ይወዳል? ማንን ነው የሚከተለው? እኔ ብያታለሁ። ለቤታ ማጧት አንቺ እና ቤታን ስናይ እንደምንደሰት ብለው ሲያወሩ፣ እኔ እኮ ከዮኒ ስጣላ እኔ ቤታዬን ተጣያ አልኳትም። እብን እሷ ካለች አልናገርም። ለምን ሰው ማጣላት አልፈ በእኔ የተነሳ ማንም ሰው እንዲጣላ አልፈልግም። ግን እያደረገ ያለው ነገር ትክክል አይደለም። ዛሬ ምን እንዳደረገ ታውቂያለሽ? ሮሚንትና እኔ ቁሚልኝ አላልኳ ምና አላልኳት ልክ እንደተነጋገርነስ ከዛ ጂጂ ማለት ነው እኔን እንደዚህ በቃ ዩቱብ ስሪ ምናምናም እያለ እንደዛ እያወራች ነበር። ከዛ ለምን ለእሷ ቆምሽላት ብሎ እርግጥ አድርጎ ለምን አወራሻት ምናምን ብሏል፣ ስድባት እኔና ሰው ኮ አላወራንም። እራሱ ጂጂን ረገጣት። እንግዲህ አየሽ አይደለ ጂጂ በጣም የዋህ ሰውና ምናምን ፈጥቻለሁ ምናምን እንዳላላ ዛሬ ደግሞ ረገጣት። እግዚአብሔርን ለቤታ ለምን ቆምሽ ብሎ ታዲያ ይሄ ሰው አየሽ ሰው ሁሉ እንዲያድምብሽ ነው የፈለገው። እንዲያድምብኝ ለምን ቆምሻ? እኔ አለ ብቻሽን እንትን ስል እንኳን ፍየሎቻቸው ለሰ እና እኔ አለ እንትን እንትን ስል ስላትኛ አለ ሰው በሌላት ሰዓት፣ ሰው በጠላት ሰዓት እኔ ነኝ የቆምኩት አለ እንጂ ጅጅክያታያ ግን አሁን የተናገረችው ለአንቺ ትክክለኛ ጃ ታይታ ነው ያወራችሁ ምንም እና ደግሞ እዛ ኮመንት ደ ሄዶ ሄደው እንትን ብለዋታል። ቤታ እየሰደበችሽ ነው ምናምን ሲሏት እነ እነዛ ሰርጀሪ ምናምን ያልኩት እና ይቅርታ አለችኝ። ችግር የለውም አልኳዝ ይ ጂጂክያ የተናገረችው ቢሆነስ ፕርፌት አርጊያት አለው። እሷ እኮ በዚህ ሰዓት ከእሱ ጋር ቆማ አብራ አንቺን ከፈለገች መናገር ትችል ነበር ግን ምን ያህል ያችኛ ማነው ስሟ የሴጣን የጠንቋቤት ከሰል አራጋቢዋ እች ጣ የምትወደው ልጅ የጂጂክያን የማናውቀውን የሆዴን ስቶሪ አውጥታ የዘረገፈችባት እሷን ያለያየቻት እሷ ነው። ሶፋር ሄዳ ማለት ነው ጂጂክያን ሶፋር ሄዳለች። ተያሂደዋል እርስ በርሳቸው ሁለቱ፣ ግን ለሁለቱም እንትን አይባባሉ ማነው አይነሳሱም በጣም ተጠማምደዋል። ጥግ ድረስ ተያይደዋል። ግን እንደዚህ በዚህ መልኩ ጥግ የሚያስካሄድ በጉልት አንገናኝ፣ በርስት አንገናኝ፣ በቤተሰብ አንተዋወቅ፣ እዚህ አየር ላይ ንፋስ ላይ ለተገናኘ ነው እንደዚህ እንደብድ የሚያጣላ ምን እንደሆነ ምንድነው? ሰው ማርሽን ቆንጆ ስሚ ሮሚ ከዛ ደግሞ አልሆን ሲለው ደግሞ ምናለ አልሳካ ስለው ደግሞ ለማጣላት ከግል አየሽ ምናለ ጎጃምን ያው እንግዲህ ጎጃምን እኮ ሰድባለች ብሎ ደግሞ አሁን ሊያጣላኝ፣ እሱ እንደ አማራ ህዝብ የሰደበው ማህበረሰብ አለ። እኔ እኮ በጣም እኮ ግለሰብ እንጂ ነው የምንሰድበው፣ ከተናገርኩ የእኛ ልጆች እንጂ በእውነት እኔ እስከዛሬ ሮሚ እንዲወጠቼ ሙልጭ እንዲህ አማራ እንዲናጭ እንዲናጭ እያልኩ እንኳን አልናገርም። በጣም ነው የምንጠነቀቀው ሪከርድ ምንም በንዴትም ስለሚያደርጉ ብዬ ግለሰብ ነው እንትን ብለው። ከዛ ጎጃምን እኮ ሰድባለች ብሎ ሊያገናኘኝ ማለት ነው። አንቺንም እኮ እንደዛ ነው ያደረገሽ። ሮ እኔንማ የሄደበት ርቀት ኦሮሞ ሰድባለች ይላል። የአማራ ሊያመጣ አይችልም። በተቻለ መጠን ከትግሬ ጋር ሊያቀሳስረኝ ይችላል። የሰደፉትን የማንዶን አውቃለው። ከስልጤ ጋር እሱ በላይ ማን የተሳደበ አለ ሮሚ? ያልሰደበው ሰው አለ? እንዲ ያልሰደበው ጉራጌ ሞልጫለው ሊያመጡ ይችላሉ ግን አዶንግ በሽት ያመኩበት እና ያረኩት ይቅርታ ስጠይቅ ደግሞ ከልቤ ጠይቄ አመት ከምናምን አለፈ። ነክቼ ማንንም ብሄር አላቅም። ማንም ሰው ሳገረው ተናግሬያለሁ። ከዛ ደግሞ ስህተት መሆኑ ሲገባኝ ይቅርታ ጠይቄያለሁ። ፍጹም አይደለሁም፣ ተናግሬያለሁ ነገር ግን ምን እንኳን እኔ ዴቪሎች ያየኋቸው ዴቪሎች ለዳለቻ ምን ይሉታል? ግን እኮ ተሳድባለች እሷ ይሉታል። ተሳደብ ተሳዳቢ አትግባ መንግስት አላለም። እናንተም እኮ ይቅርታ ጠይቃችሁ መግባት ትችላላችሁ። አሁን ደግሞ እንደዚህ ተአምር ቢፈጠር ማለካው ለዚህ ነው የሚሰጠውን መልስ ስላየሁት ከኔ ጋር ያቀሳስሩ ጂጂ ልታቀሳስረው ሞክራ ዝርያ እንደዚህ ብላ ነገ ከእናንተ ጋር ታይታ ነገ ትሰድባችኋለች ምናምን አለች። እና ኦሮሞዝ ጋር የምታገናኝ የሄዱበት ርቀት አይቻችኋለሁ፣ ግን እንደማተርቧት እኔ ሀገር ገብቼ ፈርሳ ሌጣት ወደፊት የምገባለሁ። የሰው ልጅ ተሳስቶ ብዙ ነገር ሊያደርግ ይችላል። ግን ይህ የድሮ ቪዲዮ እያወጣችሁ እየመጣችሁ ሮማን እንዲያደርገች እኔ ማንንም መፈራ ሴት አደለው። ማንም ሰው ሲናደድ ወይም ደግሞ ሲነካ ይመልሳል። ስግንእኔ የሚያናድደኝ ሮሚ ለለምን ንጹህ ሰው አይወነጅለንም ነው የሚለው ተናግሮም አያውቅም። ንጹህ ሰው ቢወነጅለን ችግር የለውም እንደሱ አይነት ሰው። እኔ ግን ሮሚ መቼም አልታረቀውም። አባቴ ሞት መቼ ነው እንግዲህ የማልደራደርበትን ጠርቼ እነግርሻለሁ። ይህን ዝም ብሎ ነው የዋ ታረቁ ምናምን የዋ የለም እኔ በክብሬ አልደራደርም። አባቴ ለክብሩ ሲል ነው እስር ቤት የገባው። እንደዚህ ብትርክ አድርጎ አናቱ ላይ ብሎት ማለት ነው። እኔ በክብሬ አልደራደርም። የአባቴ ልጅ ነው። ዳሴት ምነግራቸው ማን ነው ማነው? አይ ህይወት አውቆ ነው ያለው እኮ ግን ምንም አያመጣም እኮ ዝም ብሎ ነው የሚለፋው። የሰውን አስተሳሰብ መለወጥ አይችልም። ሰው የሚወዳችውን አስተሳሰብ መለወጥ አይችልም ብሎ ነው የሚለፋው። በእውነት ነው የምላቸው። ቤታ እንዲ ካደች፣ እንዲህ አለች ብዙ የሚያውቃችሁ ሰው ሊኖር ይችላል። አብሮ ያደገ አብሮ የተማረ ቤተሰብ አለ፣ ጓደኛ አለ። እንደዚህ ዘብሎ ነው የሚለፋው። በትርቅ ብሎ የሚያወራውን ነገር ማለት ነው፣ ሲቀደል የሚሆነውን ነገር ግን ሰው ይታዘባል፣ እየቀኑ እየመጣ ሰው። ስንት ዓመት ሙሉ ነው የሚሰዳደቡ አይሰለቸውም? እኔ እግዚአብሔር ሮሚ፣ እንደሱ አይነት የአዲስ አበባ ልጅ በህይወቴ ዘመን አይቻላል። አዲስ አበባ ልጅ አይደለም፣ እግዚአብሔር ምስክሬ ነገር የሸገርና እንደዚህ የሚባሉ ልጆች በህይወት ዘመኔ እንደዚህ አይነት ሰው አጋጥሞኝ አያውቅም። ለምን በቃ እሱ አራዳ ነው ምናምን አንድ ሰው እኮ ይሰዳደባል ምናምን ነገር ይባጠሳል ከዛ ወደ ሌላ ሄዳል። ምናምን እንደዛ በቃ ምንም ለማይለውጠው እኔን ምንም ነገር ለማይቀይረኝ ቁጭ ብሎ ሲታገዱ ይውላል። በቃ ሲንደ ሴት ራእኔ እኮ አዲስ አበባ አልኩሽ የገባው የሚመስለኝ፣ እና ሮና ግሩፕ እዛ ምናምን ሲሄድ ነው። ቤት ጽድትና ጥራት ያለው እግዚአብሔርን አነጋገር ከአቀባበል ራሱ ኬት እንደመጣ ሮማን እያምሩብሻል። ጥቁር በጥቁር ግን ያምራል። እኔ እወዳለሁ። ጥቁር ለማማት እኮ ጥቁር ነው የለበሰው። ጌታችን መድኃኒታችን የተሰቃየበት ጊዜ ስለሆነ ላለባበስሽም፣ ምንሽም ከተቻለ ሐዘን ሐዘን ወቅት ስለሆነ ሐዘን ደግሞ እኛ ኢትዮጵያ የምንገልጽበት ጥቁር ነው። ሮሚዬ ጥቁር ልልበስ ወይስ? ችግር የለውም ቤታየ ጾመሻል? ግን እኔ እኮ መጾምሽም ግራ አጋባሽኝ። አልጾምም የአብይ ጾም ሳይመቻችኋል ጾማችሁ በማማት ግን ብትጾሙ እግዚአብሔር ይቆጠርላችኋል። ሻሹ ጥቁር አይደለም። ችግር የለም። ጥቁር ሻሽ የለ አጥቼዋለሁ። አንቺ ደግሞ ጥቁር አይደለም ሻሹ። ጥቁር ሻሽ ልውለድ እንዴ? እንዴት አንድ ጥቁር ሻሽ የለ? ሽምሮ ነኝ እኔ። ሻሽ እኮ አልወድም ሲጀመር። ስተኛም ይሄ ያየሽውን ኮፍያ ነው የማደርገው። ሻሽ አልወድም። ሻሽ እኮ የምወድ ሴት አይደለሁም እኔ። እኔ ደስ በእንትን አደርጋለሁ፣ በአሁኔት ምናምን አደርጋለሁ። ግን ሻሽ ብዙም አልወድም። እሱም በሱ አይሎም አይድ ሻሽ አለኝ። የጉራጌ ሻሾች የሚታሰሩ በከለር ያስመጣኋቸው አለኝ። የጉራጌ ሻሽ ቀይ ነጭ ብሮሚዬ የጉራጌ እኮ ልብስ አለ። ለብሼ ላሳይሽ። አሁን አይደለማ። እንደው ሲፋ ሲጋ ሲፋ አሁን አይደለም ልሽ ለብሼ ላሳይሽ ስልሽ ላይክ ለብሼ እንዴት ነው አማርኛ ለዩቱባችን ምን ታርም ስለሽ ቤታዮ በእናቷ ጉራጌ መሆኗን ዘመዶቿ ነገሩኝ ስልሽ አዎ አለኝ እኮ ድሮ እያለው ጉራጌ እያለው እናቴ ልካልኛለች ያለሽ። ለዩቱባችን ወይኔ ሮሚዬ ትልቅ ትልቅ አጀንዳኔ ይሄ ትልቅ ያሸክመናል ሮምዬ። ይሄ ርዕስ ከባድ ርዕስ ነው። ስሚ፣ ይሄንን ርዕስ የመጨረሻ ቲክቶክ ሊፈነዳ ሲል ነው የምናደርገው። የምናደርገው ቲክቶክን አፈንድፈን የምንወጣው በቃ ምንድነው የምንለው? ቀሚስ ተልኮልኛል፣ እናቴ ጉራጌ ናት ሮምዬ ታውቂያለሽ ብለን ግግም እንላለን ከስር ከዛ አታውቂያለሽ፣ የሚመጣብንን ነገር ለካ ከሮሜ የተጣበቀችው አንድ አይነት ዘሮና ነው። በአማራ ስም ነግዳ ምናምን ይመጣል። ከዛ ይበጠበጣል ምናምን መልስ እንሰጣለን። ከዛ በኋላ ምን እንላለን ውሸታችንን። ኖ ኖ፣ እስከ ቀራኔው ነው የምንሄድበት። የጉራጌ ድር አውቄ አስገባሻለሁ ድርና ቁብ ላይ ከደም ካልሆነ እሱ አይሆንም። እቁብና ድር ምገብ የእውነት ከደምሽ ጉራጌ ሲሆን ነው እንጂ እንዴ። እኔ የትኛውን ጉራጌ ብል እና ብልጥ ነው፣ በደንብ ይሰራል፣ በደንብ ይፈጋል፣ ገንዘቡ በትክክል ይጠቀምበታል። እኔ እንዴት ብዬ ከደሜ ካልለ እንዴት ብዬ እቁብና ድርሆናለን እኩይቱ ውስጥ ገባርታ ምንሆናለን እድርም እቁብም የኛ ነው የሚሆነው እንዴ ሮምዬ፣ ዩቲዩብም ከፍተን ገና ደግሞ እቁብና ድር ኖጠን እናስገባለን። ለካ እራሱ ዩቱብ ላይ ያለ ነጭም ጥቁር ይቀብረናል። አያስፈልገንም። አያስፈልግ ወጪ ለማብዛት ነው። ሮምዬ፣ በአንዴው ገንዘቡ ይለቅ ነው። እንዲ እንዴት ነው? እቁብና እቁብ ጥሩ። እድር አይኖርም፣ እድር ይቅር። የታየው ለነገሩ ስትሞቺ ስትሞቺ ሰሃን ምናምን የሚደረግ ነዋ፣ ድንኳን ምናምን እሱኛ ራሳችን በኳሊቲ ካልሆነ ዲዛይነር ሳህን ምናምን ነው ለቀብራችን የሚሆነ። ኬት ያመጣልን ሮሚያ እና ይኸውም እኮ ሳህኑን አንድ ልጅ አለ ማለት ነው። አሁን ይድፋው ነው የምለው። አይ ይድፋውልን። ግን ምን ይላል? እኔ ስሞት ደስ ይላል አሉ። አንቺ ልክ እንደ ሞትሽ እኔም ቀጥዬ ነው መሞተው። በምን አውቃለሁ ሮሚ መሞቱን? ለእኔ በእኔ ከኔ ተቀጥሉ

ማንም ለእኔ ስም ልታወጡልኝ አልቻላችሁ። ገነት መቼም ነው የምልሽ፣ መቼም አይሳካልሽ። መቼም ኮመንት ላይ ጽፋያልሽ ምትደረጊ አለሽ። ስም ለመስጠት ለእኔ ይሯራ ስም ለመስጠት ለእኔ ይሯሯጣሉ። ሌሎቹ እንደተሰጠ መቼም አታደርጉት ነው። አይ ቤታዮ መቼም ልትሰጧት አይደለም፣ ልታርጓት አትችሉ ይህም ማወቅ አለባችሁ። ብቃትና ጥራት ስምኛ ኮነን ያሰጠ ነው። እኔ አሁን በጾም ነው ክፉ ምታናግሩ። ስሙን ያስቀየርኩትን እቴቴ ደግሞ አሪፍ ስም አገኘሽለት። ፒፕሉ ይደሳሰታል አልኩሽ። ወዴ ወዴ ምንድን ነው ወዴ የቆመች ብ ለማ ነው? አይወጣም። አይወጣ ምንም ብትፈነዳ አይወጣም። ለሚወጣው ደንበኛ ጠላት ማጠላት ሲኖር ነው። አይሆንም። ምስ ምንም ብትል አስር አይነት ስም ሰጣችሁ አልተሳካም። በተለይ ደግሞ ከቴቴ የመጣ ዝም ብሎ ሌላ ሰው ስም ቢሰጠኝ ተቀባይነት ያገኛሉ። ከቴቴ የመጣ ነገር ወደ እኔ ስም አይቀርብም።